Operation Spider's Web የሸረሪት ድር ዘመቻ ከ4000 ኪሎ ሜትር በላይ በጠላት ወረዳ ላይ መገኘት፣ ስትራቴጂካዊ ማጥቃት፣ ስትራቴጂካዊ ውጤት በዳዊትና ጎልያድ መካከል እንደ ተካሄደ ግጥሚያ አይነት የአይበገሬነትን መዝሙር ድባቅ የመታ ዘመቻ። ኦፕሬሽን ስፓይደርስ ዌብ ታርገቴድ ራሽን ኒክሊር ካፓብል ስትራቴጂክ ቦምበርስ ኢን ሳይቤሪያ ኤንድ ኤልስዌር። ጥቃቱ ያስገረማቸው ነገሩንም ያልጠበቁት ጸሐፊዎች በፈረንጅ አፍ ሲጽፉት አንፕሬሲደንትድ ስፔክታኩላርና ኮኦርዲኔትድ የሚሉ ቅጽሎችን ከመጠቀም አይዘሉም። ተደርጎ የማይታወቅ አስደናቂ ደግሞም የተቀናጀ ማለታቸው ነው። በእርግጥም ትንሿ ዩክሬን በግዙፏ ሩሲያ ላይ ያዘነበችው የድሮን በረዶ ባለፉት ዓመታት ያልታየ በቅንጅት ለመከናወኑም ውጤቱ የመሰከረለት ነው። በመቶዎች የሚቆጠሩ ድሮኖች በሩሲያ ግዛት ውስጥ በጥልቀት ከጦር ግንባርም ከ400 ኪሎ ሜትር በላይ ወደ ፑቲን አገር ገብተው ያደባዩትና ያወደሙት ብዙ ነው። ዩክሬን የተኮሰቻቸው ድሮኖች አርባ የሩሲያን አውሮፕላኖች እንዳወደሙ፣ የሰባት ቢሊዮን ዶላር ወታደራዊ አውታርና ትጥቅ እንዳቃጠሉ የአገሪቱ የደህንነት አገልግሎት ቢሮ ሰኪሪቲ ሰርቪስ ኦፍ ዩክሬን አስታውቋል። የድሮኖቹ ብዛት በመቶዎች ይቆጠራል ተብሏል። እነዚህ እንደ ሸረሪት ድር ተጠላልፈውና ሰማይ ሸፍነው ወደ ሩሲያ ግዛት የገቡት ድሮኖች በአራት ወታደራዊ ኤርፖርቶች ላይ አተኩረው ድብደባውን ፈጽመዋል። 34 በመቶውን የሩሲያ ስትራቴጂክ ክሩዝ ሚሳኤልን የመቱትም እነዚሁ ድሮኖች ናቸው። ይህ ሳምንቱን ሙሉ ያነጋገረ ዜና ከሞገዱ ላይ ሳይወርድ ሞስኮቭ የፈጸመችው የአጸፋ ድብደባ ምህረት የለሽ መሆኗን በድጋሚ ያሳየችበት ነው ተባለ። እዚህ ጋር አንድ አስገራሚ እውነት ግን አለ። በአውሮፓና አሜሪካ ጃንጥላ ስር ትዋጋለች የሚባልላት ዩክሬን በዚህኛው የሸረሪት ድር ስትል የጠራችውን ዘመቻ ስታካሄድ በእነዚህ ወዳጆቿ ተደግፋ አይደለም። ነገሩ እነዚህ ወዳጆቿ አልደገፉት ብቻ ሳይሆን ይህንን ኦፕሬሽን እንደምታካሄድም አላሳወቀቻቸውም የሚል ነው። ለዚህ አስረጅ ከማቅረባችን በፊት እንደገና ሌላ አስገራሚ ነገር ዩክሬኖች ይህንን ዘመቻ ከማካሄዳቸው በፊት እቅዱና ሚስጥሩን አንድ ዓመትና ከዚያ በላይ ደብቀውታል። በእርግጥም ይህ ውጤት ይመጣ ዘንድ ብዙ መዘጋጀትና ማቀድ ያስፈልግ ነበር። ይህንን ከሩሲያ የደህንነት ተቋማት አይንና ጆሮ ደብቆ ከፌዴራል ሴኪዩሪቲ ሰርቪስ ኤፍኤስቢ አርቆ ፎሬን ኢንቴሊጀንስ ሰርቪስ ኤስቪአር እንዳይደርስበት አድርጎ የዋናው የስለላ ተቋም የሜን ኢንቴሊጀንስ ዳይሬክቶሬት ጂአርዩ ኤጀንቶች እንዳያዩት ከልሎ ለአንድ ዓመት ከመንፈቅ ያቀደው የዩክሬን ደህንነት ቢሮ ኤስኤስዩ ነው። ከቀን መረጣ ጀምሮ ይህንን ዘመቻ ለማካሄድ ተግቶ የሰራው ቢሮው ሰኔ አንድ እርምጃው የሚወሰድበት ቀን እንዲሆን ያደረገበት ምክንያት አለው። ቀኑ በሩሲያ መከላከያ ዘንድ የሚከበርና የሚዘከር ዕለት ነው። የሩሲያ ወታደራዊ ትራንስፖርት የአቪዬሽን ቀንን የሚያከብረው በዚሁ ዕለት ነው ሰራዊቱ በጠቅላላ በተለይም አየር ኃይሉ ቀኑን በከበርቻቻ የሚያከብርበት። አባት ሀገር ሩሲያ እንዲህ ያለው ቀን በድግስ እንደሚከበር እናት ሀገር ዩክሬን በደንብ ታውቃለች። በተለይ ኤስኤስዩ በሚገባ ያውቃል። እናም ይህንን ቀን በዚሁ ምክንያት መረጠው። ለአንድ ዓመት ከመንፈቅ ሚስጥሩ ማንም እንዳይሰማው አድርጎ ሲቀነባበር ገንዘብና ቁሳቁስም እያስፈልግ ነበር። ዩክሬኖች በእነዚያ አንድ ዓመት ከስድስት ወራት ውስጥ እንዲህ አደረጉ። አንድ መቶ ሃምሳ ደቃቃ ድሮኖችን፣ ሶስት መቶ የድሮን ቦምቦችን፣ በርካታ የተኩስ ሲስተሞችን እንደ ተራቃ በመኪና ጭነው ሩሲያ ልትከታተለው ትችላለች ተብሎ ከሚገመተው መንገድ ውጭ አድርገው በማጓጓዝ ወደ አገራቸው አስገቡ። ድሮኖቹን የጫኑት መኪኖች ሲጓጓዙ የእንጨት ምርቶችን የሚያጓጉዙ እንዲመስሉ ቁም ሳጥኖችን ተሸክመው ነበር። ቁምሳጥኖቹ ውስጥ ግን እነዚያ ድሮኖችና ቦምቦቻቸው ነበሩ። ይህንን የደህንነት ሰዎች ዲሴፕሽን ስትራቴጂ ይሉታል። የማሳሳት ስልት ማለታቸው ነው። ይህ የማሳሳቱ ስልት እጅግ ውስብስብ ሆኖ ቀጥሏል። የዩክሬን የደህንነት ቢሮ የሩሲያ የጭነት መኪና አሽከርካሪዎችን በድብቅ ሳያውቁም ሰራተኞቹ አደረጋቸው። ድሮኖቹን ከኢላማው ጋር የሚያገናኙትን ሞባይሎችም ወደ ሩሲያ አስድርገው እንዲያስገቡ አደረገ። ሹፌሮቹም ሞባይሎቹን በሩሲያ ወታደራዊ ተቋማት አቅራቢያ በሚገኙ የነዳጅ ማደያዎችና ሰው በማይንቀሳቀስባቸው መንገዶች ዳርቻ እንዲያስቀምጡ አስደረጉ። በሰፊ ጊዜ በጥቂት ሰዎች የተሠራው ዕቅድ ከዋናው የጦር ሜዳ 400 ኪሎ ሜትር በላይ ርቆ የሚገኝ ነው። እንዲህ ያለውን ዕቅድ ለማሰናዳት ለእያንዳንዱ ድሮን 300 ዶላር እያንዳንዱ ድሮን ለሚሸከመው ቦምብ ደግሞ በመቶ ሚሊዮን ዶላሮች እንደወጡ እንደ እንጨት ተጭነው እንደ ቁምሳጥን ተጓጉዘው ዩክሬን ምድር ከገቡት የኦፕሬሽን ስፓይደርስ ዌብ ዘማቾች መካከል 117ቱ ወደ ጠላት ቀጣና በጥልቀት ገብተው ኢላማ እንደደበደቡ ተሰምቷል። በዚህ ዘመቻ ላይ የኤአይ አርቲፊሻል ኢንቴሊጀንስም ግልጋሎት ሰጥቷል ተብሏል። ዩክሬኖች ይህ ዘመቻ የቀናቸው ዘንድ የራሱን የሩሲያን ቴሌኮሙኒኬሽን መጠቀም ነበረባቸው የሚሉ የቴክኖሎጂ ጦርነት ተንታኞች። ለዚህም በሹፌሮቹ አማካኝነት ወደ ፑቲን አገር ያስገቡት ሞባይሎች ትልቅ ሚና ተወጥተዋል ብለዋል። የማሳሳት ስትራቴጂው ቀጥሎ፣ ድሮኖቹ በመጨረሻው ቀን ሲተኮሱ የተነሱት የሩሲያ ደህንነቶች በጥብቅ ከሚከታተሏቸው የዩክሬን አየር ጣቢያዎች አልነበረም አንዳንዶቹ ከኮንቴይነር ላይ ሌሎቹ ደግሞ ከጭነት መኪኖች ጀርባ ላይ ተተኩሰው እንደ ሳይቤሪያ ባሉ ቦታዎች በተዘረጉና ሩሲያ በምትመካባቸው የአየር ማረፊያዎች የደረሱ ናቸው። ይህ ድብደባ ሩሲያ ምድር ላይ ሲካሄድ ይላል። ለወሊስትረት ጆርናል ከዩክሬን የሚዘግበው ጀምስ ማርሰን የሰባት ቢሊዮን ዶላር ውድመት ደርሷል። 34 በመቶ ክሩዝ ሚሳይሎች መደብደባቸውን ማልበቃ ብሎ ሩሲያ የምትመካበት ከባህርም ከብስም ላይ ተነስቶ ኢላማ የሚመታው አውሮፕላኗ ዶጋመድ ሆኗል ይላል።

ቀያይሮታል። ሩሲያ ከዚህ የዩክሬን ጥቃት በኋላ የኬቭን ሰማይ በሚሳኤል ምድሩን በድሮን እያረሰችው ነው። ባሳለፍነው ዓርብ ለቅዳሜ አጥቢያ ብቻ አራት መቶ ድሮኖችን በአንድ ምሽት አርባ ሚሳይሎችን በአንድ ሌሊት ተኩሳለች። በዘጠኝ የዩክሬን ግዛቶች ከምዕራባዊቷ ሊቪቭ ከተማ እስከ ምስራቃዊቷ ሱሚ ከዚያም እስከ መዲናቸው ኬቭ ድረስ በዚህ መጠን በአንድ ቀን ውስጥ የአየርና የሚሳኤል ድብደባ ያደረገችበት ጊዜ ከጦርነቱ ጅማሮ ወዲህ እምብዛም አልታየም። የሩሲያ መከላከያ ሚኒስቴር ለዚህ ሽብርተኛ ሀገር ሽብርተኛ ተግባር የተሰጣ ጸፋ ነው ሲል የኦፕሬሽን ስፓይደር ወይቭ ዘመቻ ምላሽ መሆኑን ገልጿል። እናም ኬቭ እየተደበደበች ነው። የዚያች ከተማ ሰዎች የሚሳኤልን ድምፅ ተለማምደውታል። በድሮን ጩኸት መበርገግም ትተዋል። ይህ የሲኤንኤኑ ጋዜጠኛ ቪክቶሪያ ቡቴንኮ ገለጻ ነው። በእርግጥም የዩክሬኖች መዲና እየተደበደበች ነው። ሩሲያዎች በዩክሬን ጥቃት ይህን ያህል ጉዳት ደረሰብን አላሉ። እንዲያም ሆኖ ላጸፋ ብለው ከሚተኩሱትና ከማያቋርጠው ድብደባቸው መረዳት የሚቻለው ጉዳቱ የከፋ መሆኑን ነው የሚለው ግምት በብዙ እየተጻፈበት ነው። በዚህ የሩሲያ ድብደባ መቶ ሰዎች ተገድለዋል የሚሉ ሪፖርቶች ሲወጡ ሞስኮቭ ምን ያህል ሰው እንደገደለችና ምን አይነት ወታደራዊ ኢላማ እንደመታች እስካሁን አልገለጸችም። በእርግጥ ከዚያ የስፓይደርስ ዌቭ ዘመቻ በኋላ የሩሲያው ፕሬዚዳንት ፑቲን የአጸፋ እርምጃቸው የከፋ እንደሚሆን ጠቁመው ነበር። የሰላሳ ቀን ተኩስ አቁም እየጠየቁን ለስልሳ ቀናት አንታኮስ እያሉ ሲለምኑን ከርመው እንዲህ አይነት ጥቃት ከፈጸሙ በኋላ ከሽብርተኞች ጋር ምን አይነት ውይይትና ንግግር ሊደረግ ይችላል ሲሉ ተደምጠዋል። ተኩስ እናቁም እያሉ እየጠየቁ ነበር፣ ለ30 ቀን ይሁንልን ለ60 ቀን ይሉ ነበር። አሁን ደግሞ እንገናኝና እንነጋገር እያሉ ናቸው። ከእነዚህ ሰዎች ጋር ምን አይነት ስብሰባ ነው የሚኖረን? ስለምንድን ነው የምናወራው? ከሽብርተኛ ጋር እንዴት ያለ ንግግር ነው የምናደርገው? ለእነዚህ ሰዎች ፋታ እንድንሰጥ የምንገፋፋው ስለምንድን ነው? ከዚህ የፑቲን ንግግር በኋላ የሩሲያ መከላከያ ሚኒስቴር በባህርም በየብስም ሆነ በሰማይ ዘመቻ ላይ መሆኑን ገልጿል። እኔ በስልጣን ላይ በሆን ኖሮ የሩሲያና ዩክሬን ጦርነት አይጀመርም ነበር የሚሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ኪየቭ ዘመቻና የሞስኮቭ ምላሽ ተጠይቀው ነበር ይካሄዳል ስለተባለውም ድርድር ተነስቶባቸው ነበር። ትራምፕም ዘለንስኪና ፑቲን ትንሽ ሞካከሩ ትንሽ መዋጋት አለባቸው የሚል ምላሽ ሰጥተዋል። ሩሲያና ዩክሬንን ወደ ሰላም ለማምጣት ከመጣር ይልቅ ትንሽ እንዲዋጉ መፍቀድ ይሻላል ሲሉም አፊዘዋል። በዚህኛው የትራምፕ አስተያየት ያልተደሰቱት ዘለንስኪ ይህንን ጦርነት እንደ ልፊያ መቁጠር ያልተገባ ነው። ሕፃናትን መጥቶ እየገደለ ያለው ፑቲን ጨቅላዎችንም አፍኖ እየወሰደ ነውና እንዲያቆም ግፊት ሊደረግበት ይገባል ብለዋል። ከዚህ በኋላ አስተያየት የሰጡት ትራምፕ ከዩክሬኖች ጥቃት በኋላ ፑቲን እንደ ውየለት ነበር መበቀል አለብኝ ብሎ መልሶልኛል ሲሉ፣ ለዚህ ሁሉ አዲስ መተላለቅ ተጠያቂዋ ወራሪ ነች የሚሏት ዩክሬን እንደሆነች ሁሉ እንዲህ ወዳለው ሰይጣናዊ ድርጊት ተገፋፍቶ ገብቷል ሲሉ ለሞስኮዋቻቸው ምክንያት ሰጥተዋል። በእርግጥ የስፓይደር ስዌቭን ኦፕሬሽን በቅርበት የመሩትና ያስተባበሩት ፕሬዚዳንት ዘለንስኪ ስለቅዱ ለአሜሪካ መረጃ እንዳይደርስ አድርገዋል ተብሏል። በተለይም ለአዲሱ የዶናልድ ትራምፕ አስተዳደር አላሳወቀችምም፣ ድጋፍም አልጠየቀች የሚለው ጄምስ ማርሰን በራሷ በዩክሬን አቅም የተፈጸመ ዘመቻ ነበር ይላል። um, uh, non-US equipment. Um, and therefore Ukraine has, has clearly felt that it doesn't need to inform. በዚያች ትንሽ ሀገር አቅምና ባለሙያዎች በዚያ ግዙፍ ሀገር ላይ የወረደው ውርጅብኝ በሩሲያ ወታደራዊ አቅም ላይ የሚያስከትለው ጉድለት ጥቂት ሊሆን አይችልም የሚሉ ሰዎች የተደበደቡትን ወታደራዊ ኢላማዎች እማኝ አድርገው ይቆጥራሉ። ዩክሬኖች ዶግ አመድ ያደረጉት አንዱ ኤርፖርት ኦሌኒያ የጦር ሰፈር ነው። በሰሜናዊ ዩክሬን አቅጣጫ 1900 ኪሎ ሜትር የሚርቅና እንደ ቲዩ 22ኤም ስሪ እንዲሁም ቲዩ 95 ኤምኤስ ያሉ ቦምብ ጣይ አውሮፕላኖች የሚያርፉበት ቦታ ነው። ይህ ቦታ በዩክሬን አየር ኃይል ሊደፈር የማይችል ተብሎ የታሰበ ነበር፣ ትላለች ለሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የምትጽፈው ካቴሪና ቦንዱር። በአርክቲክ አካባቢ የተገነባው ይኸው የጦር ሰፈር ከዩክሬን ጥቃቶች የራቀ ሊጠቃ እንኳን ቢታሰብ በሚገባ መከላከያ ያለው ተብሎለትም ነበር። ሌላኛው የስፓይደርስ ዌብ ዘመቻ ኢላማ ሪያዛን የአውሮፕላን ጣቢያ ሲሆን በንጽጽር ለዩክሬን ድንበር በቀረበና በ470 ኪሎ ሜትር ርቀት ላይ የሚገኝ ሲሆን የሚጠገኑ ተኳሾችና በራሪዎች የከተሙበት ነበር። የስፓይደርስ ዌብ ዘማቾች ከፍተኛ የተባለውን ጉዳት ያደረሱበትና ዋነኛው ኢላማቸው ግን ቤላያ የተሰኘው ከጦር ሜዳው 4000 ኪሎ ሜትር ርቀት በሳይቤሪያ ውስጥ የሚገኘው የአየር ጦር መደብ ነው። የ220ኛው ቦምብ ጣይ ሬጅመንት አውሮፕላኖች የሆኑት እነ ቲዩ 22ኤም3 እና ኬኤች 22 ሱፐርሶኒክ ክሩዝ ሚሳይል የተሰባሰቡበት ነበር። እንዲያም ሆኖ ካረፉበት ሳይነሱ ክንፎቻቸው ነደው፣ አፍንጫዎቻቸው ተሰባብረው ወደ አመድነት ተቀይረዋል። ኢቫኖቭ በተባለው የአየር ሰፈር ደግሞ በዋናነት የአየር ክልልን ለመከላከልና ማስጠንቀቂያ ለመስጠት ተብሎ የተሰናዱት ባለፉት ዓመታት በተካሄዱ ጦርነቶች የዩክሬንን አየር ጥቃቶች ደጋግመው እንዲከሽፉ ምክንያት የሆኑት እነ ኤ50 መቆጣጠሪያ ሲስተሞች የተሰደሩበት ነበር። ሆኖም እንደ መዓት የወረዱትን የዩክሬን የድሮን ቦምቦችን መቋቋም አልቻሉም። ከቆሙበት ተከስክሰው ባረፉበት ተደብድበው ከጥቅም ውጭ ሆነዋል። ይህንኑ ዘመቻ የመሩትና የምንዋጋው የአውሮፓን ጦርነት ነው የሚሉት ፕሬዚዳንት ዘለንስኪ ሩሲያ መጎዳትን ተው ብለን ደግሞም ወደ ዲፕሎማሲው መድረክ እንድትመጣ ለማስገደድ ብለን አድርገነዋል ብለዋል።

የዩክሬኑ ፕሬዚዳንት ይህንን ወታደራዊ ጥቃት ለዲፕሎማሲያዊ ማስገደጃነት ሊጠቀሙበት ቢዳዳቸውም ከሞስኮቩ ባላንጣቸው የተሰጠው መልስ ግን ወታደራዊ እንጂ ዲፕሎማሲያዊ አልሆነም። አስተያየት ሰጪዎች ሰሞኑን ሩሲያ የምታካሄደው የበቀል ጥቃት ቢመስልም ዋናውን አልጀመረችውም እያሉ ናቸው። ስካይኒውስ ከሰዓታት በፊት ባወጣው ዘገባ ደግሞ ሩሲያ አውዳሚውን የበቀል እርምጃ በምትወስድበት ወቅት አሜሪካ ለዩክሬን የምታደርገውን ድጋፍ ታቆማለች ብሏል። የአሜሪካ መከላከያ ሚኒስትር ፔት በአንድ የድምፅ ፖድካስት ላይ ገብተው ሲናገሩ እንደተሰሙት ከሆነ ዋሽንግተን ለኬቭ የምታደርገውን ወታደራዊ ድጋፍ በጣም በቅርቡ ታቋርጣለች። ጥያቄው ዩክሬን ያለአሜሪካና አውሮፓ ድጋፍ ሩሲያን ትቋቋማለች ወይ የሚለው ነው። ይህንን ጥያቄ ራሳቸው የዩክሬኑ ፕሬዝዳንትም ሲመልሱት አይሆንም ብለው ነው። ለዚያም ነው የምንዋጋው የአውሮፕላን ጦርነት ነው የሚሉት። ለዚያም ነው በዋይት ሃውስ ኦቫል ኦፊስ ውስጥ ድረስ ሄደው እኛ ይህንን ጦርነት ከተሸነፍን ቀጥሎ የሩሲያ ኢላማ እናንተ ናችሁ፣ ሰፊ ባህር ባህርና ጫካ በመካከላችን ስላለ ሩቅ እንዳይመስላችሁ ብለው ሲናገሩ በዶናልድ ትራምፕ አታስፈራራን የሚል አስተያየት የተሰጣቸው የአሜሪካ ነገር እንደማይሆን እየገባቸው የመጡት ዘለንስኪ ዩክሬናውያን እየሞቱ ያሉት ለሀገራቸው ብቻ ሳይሆን ለአውሮፓ በጠቅላላ ነው የሚለው ላይ ጸንተው እየተደመጡ ናቸው። ጥያቄው አውሮፓውያንስ ዩክሬንን ይታደጓታል ወይ የሚለው ነው። ጦርነትን የሚወስኑ አያሌ ጉዳዮች ቢኖሩም ከወታደራዊ አቅም አኳያ ሲታይ ግን አሐዛዊ ቁጥሮቹ ያስገርማሉ። የሩሲያ ወታደራዊ አቅም 27ቱም የአውሮፓ ህብረት አባል ሀገራት ተደምረው ካላቸው አቅም ጋር እኩል የሚባል ነው። ሩሲያ ከአንድ ሚሊዮን በላይ ሰራዊት አላት። 27ቱ የአውሮፓ ህብረት አባል ሀገራት ደግሞ 1.2 ሚሊዮን አላቸው። 27ቱ አውሮፓዎች 1.7 ሚሊዮን ተጠባባቂ ኃይል ያላቸው ሲሆን፣ ሩሲያ ግን 2 ሚሊዮን በተጠንቀቅ የቆመ ተጠባባቂ ኃይል አላት። ሩሲያ 6400 የሚደርስ ታንክ የታጠቀች ሲሆን 27ቱ የህብረቱ አባሎች ግን 4300 ገደም አላቸው። 27ቱ ሀገራት የታጠቋቸው 830 የሮኬት ሚሳኤሎች 3450 ሮኬቶች ካሏት ሩሲያ ጋር ሲነጻጸሩ በ315 ፐርሰንት ይበለጣሉ። እንዲህ እያልን ብናሰላ የሩሲያ ወታደራዊ አቅም ከ27ቱ የአውሮፓ ህብረት አባል ሀገራት ጋር ሲወዳደር አንድም እኩል ወይም ብልጫ ያለው ሆኖ እናገኘዋለን። እናም ጦርነቱ በውጊያ ብቻ ይወሰን ከተባለ ተመጣጣኝ ውጤት ሊኖረው ይችላል የሚሉ ጸሐፊዎች፣ እንዲያም ሆኖ የተባበሩት የአውሮፓ ሀገራት ሩሲያን በማዕቀብ የሚያዳክሙበት ከገበያና ኢኮኖሚ አቅሞቿ የሚሸረሽሩበት ክንድ እጃቸው ላይ ያለ፣ ጦርነቱ የሚፈልገውን ኢኮኖሚ በብዙ ማሳጣት ይችላሉ የሚለውን ምክንያት ይዘረዝራሉ። የሆነው ሆኖ ምስራቅ አውሮፓ እየነደደ ነው። ሶስተኛ ዓመቱንም ተሻግሯል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።